ኤርሚ እንግዲህ አባቱን መንገድ ላይ ያገኘዋል። እሱም በጣም ይናደድና ቆይ ለምድ የምትፈልገኝ ለምድ የምታሳደኝ ይለዋል። ኤርሚም ልጄ እስኪ ራስክን ጠቁረሃል ከስተሃል፣ ወደ ቤት ተመለስ። አዎ አሁን ብከሳ ብጠቁር ውስጤ ደስተኛ ነው፣ ውስጤ ሰላም አግኝቷል። አንተ እኮ ችግርን እንኳን አታቅም ይለዋል። ሰላም ሰላም ብያለሁ። ውድና የተከበራችሁ ድቤተሰብ እንዴት ናችሁ? ደህና ናችሁ? ወይናም በእግዚአብሔር ይመስገን ሰላም ብያለሁ። ሁላችሁንም በያላችሁበት ሰላማችሁ ዝትርፍሽበልኝ። ሙስሊም ወገኖችም ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። እውነት ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። በዚህ ቻናል አዲስ የሚወጡ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማለት ሀሳብ አስተያየት መስጠታችሁን አትርሱ። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ቀጣይ ክፍል ይዤላችሁ መጥቻለሁ። እውነት ተከታታይ ድራማ ማለት ነው። እንግዲህ አቶ ኤርሚ መንገድ ላይ ልጁን አቶ ጌቱ ማለት ነው መንገድ ላይ ልጁን ያገኘዋል። ከዛም ሲያየው በጣም ያዝንና ልጅ ወደ ቤት ተመለስ፣ እስኪ ራስክን ው ከስተሃል፣ ጠቁረሃል ይለዋል። እባክ እንደሱም ታስብልኝ ከሆነ ከኔ ራቅ፣ ከዚህ በኋላ አታሳደኝ እኔ ኳ አንተን አስጠፍሬ ቤት መምጣት አላቃተኝ። እንደዛ አታርገውም ማለልህ፣ ታደርገዋለህ እንደዛ ያደረክ ግን እውነት ትሙት ሬሳዬ ነው ከቤት የሚወጣው ብሎ ተናግሮት ጥሎት ይሄዳል። ከዛም እንግዲህ ለጓደኛው ደውሎ እባክህ ልጄን አገኘት፣ ከስቷል፣ ጠቁሯል፣ ወደ ቤት ተመለስ ብለው አልመለስም ማለት ነው ይለዋል። እና እስኪ አንተ አስታርቀኝ ይለዋል። ከዛም አይ የእሱ ወዳጅ ጥሩ ወዳጁ እና ጥሩ ረዳቱ አንድ ሰው አለ ብሎ ወደ ዶክተሩ ይልከዋል። አቶ ጌቱም እንግዲህ ዶክተር ቢሮ ሄዶ ሰላም ካለው በኋላ አቶ ጌቱ እባላለሁ። እሺ አቶ ጌቱ፣ የእርሜ አባት ነኝ ይለዋል። እሺ ያወቅኩ፣ ምን ላድርግ፣ ምን ላድርግ፣ ምን ልታዘዝ፣ ምን ላግዝ ይላል። ከልጄ እንታስታርቀኝ ነው፣ ሽማግሌ ልልክ ነው ሲለው፣ እውነት አንተ እርቁን ፈልግ የሆነው ወይስ ምንድነው ሲለው፣ ልጄ በጣም ተጎሳቁላል፣ በጣም ጠቅሯል። ይሏል። እሺ በቃ አናግሬው የሚለኝን መልስ እሰጥሃለሁ፣ ይለውና አቶ ጌቱን ይሸኛል። ከዛም እንግዲህ ቀጥታ ወደ ኤርሚ ጋር ይሄዳል ዶክተር። ተደዋውለው ይቀጣጠራሉና ይገናኛሉ። ኤርሚም ልጁ ዶክተሩን ፈልጉት ነበረ በአጋጣሚ ሁለቱም አንዳንድ አጋጣሚዎች ሲያገጣጥሙ አንድ ይሆናሉና እሱም እሱን ፈልጎ ሲሄድ ዶክተሩም እሱን ፈልጎ እንደሚሄድ ይነጋገራሉ። እሺ በቅድሚያ አንተ ልስማ ብሎ ኤርሚን ይጠይቀዋል። ኤርሚም አባዬን መንገድ ሊያገኙት እና ታዲያ እሺ ምን አለህ ወደ ቤት ተመለሳለኝ ይለዋል። ታዲያ እኮ እርቅ ፈልጎ ከሆነ ጥሩ ነው። እኔም የፈለግኩ ለዚህ ነበር። አባቴ ሽምግልና ልኮኝ እውነት አባቴ ሽምግልና ላከ ይለዋል። አዎ እንድታረቃቸው እንዳስታረቃቸው አናገሩ የሚፈልገው አባቴ በጣም ከባድ ሰው ነው። በጣም ብዙ ነገር ማድረግ ይችላል። ስለዚህ አሁን እርቁ ከሽምግልናው በኋላ ይሻላል። አሁን መቅደኝ ያለበት ሽምግልናው ነው። ቆይ ምንድን ነው የሚያስፈልገው ይለዋል። እንግዲህ አንድ ሶስት ሰው አድርገን እንልካለን። ግን የት ነው የምንሄደው ይለዋል? እንግዲህ መጀመሪያው ጉልት ነው የሚሰሩት፣ እዛ ጉልት ነው። ሁለተኛው ደግሞ እቤታቸው ይኬዳል። እሺ ምንድን ነው የማያስፈልግም። ሽምግልና ስኬድ ሀሳብህ ጥሩ ነው። ለመጀመሪያው ምንም አይያዝም። ለሁለተኛው ደግሞ እናስብበታለን ይለዋል ማለት ነው። እሺ እውነቴ እንዲከፋት አልፈልግም ቶሎ ይፋጥነኝ፣ ግን እሺ የሚሉ ይመስላል። በጣም እናታቸው አደገኛ ናቸው ሲላት፣ እነዚህ አደገኛ ሰዎች ወይም ክፉ ሰዎች የሚባሉት እምቢ የሚሉ አይመስለኝም ይለውና ያው በጥሩ ቃል እያጽናን ነውና ያወራዋል ማለት ነው። ከዛም እንግዲህ እኔ አሁን ምን እንደምመኝና ምን እንደማስብ ነገር ያንተ ፍቅረኛ መታ አብራችሁ ሆናችሁ ደስተኛ ህይወት ስትኖሩ ማየት የኔ እንኳን ተስፋ የለውም። በዛ ላይ ሴት ልጅ ናት፣ እድሜዋ ይሄዳል እና ብዙ ነገሮች ይገድባሉ። የኔ የተስፋ የሌለው ነገር ነው። በፍጹም ተስፋ ተስፋ ባይኖር መኖር ባልቻል ነበር። ተስፋ ራሱ ተስፋን ያመጣል። ስለዚህ ትገኛለች። ያው የኔን ጉዳይ እያልኩ ያንተን ጉዳይ ችላ ብንልም እናገኛታለን። እሽ ተስፋ አደርጋለሁ ይለዋል ማለት ነው ከዛ እንግዲህ ኤርሚ ወደ እውነት ጋ ይሄዳል። እውነትም እንግዲህ ከፈቱ ባተኝታ ነበር። ከዛ ምን ሆነች ነው ስለት በቃ ሽምግልናውን ስለ ሽምግልናው ታወራለች እሱም ያለውን ነገር ይነግራታል። ከዛ አባቱን መንገድ ላይ እንዳገኘና ለመታረቅ እንደሚፈልግ ሲነግራት እሺ ከሽምግልናው በኋላ ትሏለች። እኔም እንደዛ ነው ያሰብኩት ይላታል ማለት ነው። ከዛም እንግዲህ ዶክተሩ መጥቶ እውነቴን ያማክራታል። የአቶ ኤርሚ አባት እኔ ጋ ሽማግሌ ልኮኝ ነበር እንዳስታርቃቸው ያለውን ስለ ሽምግልናው ስለ ሁኔታው ካወራት በኋላ ከዛ እሺ ከሽምግልናው በኋላ ይቀራል እሱ እሳቸው በጣም አደገኛ ናቸው። ስለዚህ እውነት ተጸጽተውን ከሆነ ከሽምግልናው በኋላ ይደርሳል ስትለው እውነትም እንደዚህ ከሆነ ከባድ ናቸው ማለት ይላል። ከዛ አሁንም ኤርሚ እንግዲህ ዶክተሩ ገሄዶ አንድ ነገር እንዲያደርግለት ይፈልጋል። ምንድን ነው መቼም ሁል ጊዜ አንተን ማስቸገር ነው ሲለው፣ ችግር የለውም ምንድን ነው ምን እንዳገዝ ነው የፈለግከው ሲለው፣ እናቴ በጣም ናፍቀኛለች። በፍጹም እስከ ዛሬ ደና ባትሆን ነው እንጂ ደና ብትሆን እስከ ዛሬ ዝማትንም ቁጥሯን ተቀብለ እንድትሰጠኝ እፈልጋለሁ ሲለው፣ በምን መንገድ? ቀጥታ ሄጄ ኤርሚ የእናትን ቁጥር ፈልጓል በለ ሲለው፣ አያይ እንደሱማ አይሆንም። እንደዛ ከሆነ እንደ መያዣ ነው የሚጠቀምብኝ ይለዋል። ከዛ ብቻ እንዴትም አድርጎ እንዲቀበል ይጠይቀዋል። ከዛ አንድ ሀሳብ ሲመጣለት ሲም ካርድ ነበረው። ሲም ካርዱን አወጥቶ አስቀምጦታል። ከዛ ሲም ካርዱን ስልኩ ሲከፍተው አባትየው ሲም ካርዱን አዘግቶበታል። ሲነግረው እንግዲህ አባቴ እኮ ቀላል ሰው እንዳደለ ነገር ያለው ሲም ካርዱን አዘግቶታል እውነትም አባትህ አደገኛ ናቸው በጣም ከባድ ሰው ናቸው ማለት ነው ይለዋል ከዛም እንግዲህ በቃ እዚህ ጋ ታክሲ እየጠበቁ ነው በዛው አደር ሲሉ ሸኝች ይሄዳለሁ ስለዚህ እሺ ሽምግልና ለመቻላችሁ ሲለው ለቅዳሜ ብለናል እንግዲህ ማንማን ነው የሚሄደው ሲለው አሰሪውን የኤርሚን አሰሪ አንድሱ ሱ ሲጠራላት ሽማግሌ አይደለም የሚሄደው። ሽማግሌ እኮ ግዴታ ያረጀ መሆን የለበትም። ለማንኛውም እንደዛም ከሆነ አንድ ሁለት ሰው ሶስት ሰው እንፈልግና ይሆናል፣ አትጨነቅ ይለዋል ማለት ነው። ከዛ እውነቴም ቤት ሲመጣላት እስኪ ለልጃችን ልብስ ገዝተ ልብስ ልብሱን ማየት እያየው መኖር ፈልጋለሁ። ልብስ ገዝተ ሊና እንድትመጣ ደግሞ ስትቀበል ትለዋለች ማለት ነው። ከዛም ገና እኮ ነው ገና ብዙ ይቀራል እያለ ልጁን ሆዷን እየዳበሰ ግን አስበሽዋል። በቃ አሁን እኮ ችግራችንን የሚያስረሳ ልጃችን ነው እያለ እሷን ያጽናናታል ማለት ነው። እሷም እናት ልሆን ሳስበው ሌላ ደስ የሚል ስሜት ውስጤን ይሰማኛል ትለዋለች ማለት ነው። ከዛም እንግዲህ የ ያቶ ቢኤርሚ አባት አሁንም ዶክተሩን ያገኘውና በል ምን ላይ ደረስክ? ሲለው እኔ እኮ ሰውን ያለ ቀጠሮ ማግኘትም ሆነ ማናገር አልችልም። ስለዚህ አዲስ ነገር ካለ ራሴ ደውዬ አሳውቃለሁ ብዬ ነበር ይለዋል። ለማንኛውም ጠጥተህ የማታውቀውን ውስኪ ጋብዝሃለሁ፣ ምሳም እጋብዝሃለሁ ይለዋል። ከዛ እኔ ውስኪ አልጠጣም። ለማንኛውም ኤርሜርቅ ይፈልግ